አዩ ጎበዝ ይቺ ገባት ነ አጠፈጠፍሻ አንተ እኔን እሷ እሺ አምጣቸው ምን እንዴት አድርጋ እንድትቀበል የፈልገን እውነቴ ነው ማንኛውም ሚስት ሁለተኛም ትሁን የመጀመሪያም ትሁን ዞሮ በቃ ሁለተኛ ሁለተኛ የመጀመሪያ ራሱ ሚስት አለኝ ልጅና ሚስት አለኝ ሁለተኛ ትሆኛለሽ ራሱ ብሏት እሺ ብትለው በጣም አላህን የሚፈሩ ካልሆነ በስተቀር ከገባች በኋላ የመጀመሪያ ሚስቱን እንዴት አድርጋ እንደምታፋታ ነው እንጂ የምታስበው። የመጀመሪያ ሚስቱን ተቀብላ አትኖርም። እኔን ከመፈለግ ሱመያ አለች ከማለቱ አንብሶ። እንደውም እኮ እኔ ብነግረው ሳይድ ስላገኘውለት ሊያገባኙሉ ይችላል። ስለዚህ ምንድ ነው ስለዚህ ሳይድ ማለት ነው ለሴቶቹ ሱመያ ያለችበትን ከነገራችሁ አገባችኋለሁ ሳይድ ያደርገዋል። አያደርግም አይባልም። በቃ ማለቱ እንደማይቀር እርግጠኛ ነኝ። ያገባችኋለሁ ሱመያ ያለችበትን ንገሩን ብሏቸው ሊሆን ይችላል። እንደው እኔም ፍርፍር ትላለ እንጂ እንደ አታገኘኝ እንደ ደስ የሚለው ነገር አታገኘኝ እንጂ እና እኔማ ማለት ነው ሰይድ ራሱ ወይ ሸምዙ ወይ ደብሮ አለቀቀውም እንጂ ሰይድ ራሱ አትለቀውም እንጂ። አይኔ ሰይድንም ቅጥቅጥ አርገዋለች ወይ እኔ ቀርጾ አትለቀቀው ብሎ ሰው ምን ይለኛል ብሎ አስቀምጦባት ነው፣ ወይ ደግሞ ያለ ካሜራ ቀጥቅጠዋለች ቀጥዋለች እንዴ! ምንም ያስተረፈችው ሰው የለም እኮ እንደው ሰይድ እንደው በቀበቶ ገፋፍቸ ዝም እምትል ይመስላችኋል? የሆነ ነገር ማታታረጉ አትቀርም። ለማንኛውም አዩባያቸው ይመችሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላሞች ብዝት በልልኝ። ሰሞኑን ጠፍቻለሁኝ እንግዲህ ማለት ነው ጥፍት አልኩኝ። ቢዚ ሆንኩባቸዋ፣ ቢዚ ሆንኩኝ ማለት ነው። የምትናፍቁኝ እንዳላችሁ አውቃለው፣ ለዛ ነው። እና ምንድነው ዛሬ ማለት ነው አዩ በረኪና ይዘላችሁ መጥቻለሁ ማለት ነው። እሷ በሰራችው ቪዲዮ መጀመሪያ ማለት ነው ነው ያልኩት ሱመያ ናገኝናት ምናምን ሲሉ የእውነት ያገኙ ይመስሉ በቃ እንዴት እንደደነገጥኩ ቪዲዮን ዘ አጥይቁኝ ማለት ነው። ልጅቷ ሱመያ ናገኝኋት እና ምናምን ስትል እና ለካ ነገሩ ፕራንክ ነው። ከዛ አዩ አዩ ከአዩ በረኪና ማለት ነው ስሟን አዩ በላቸው ወይ ደግሞ አዩ ባያቸው ቢቀየር ብዬ አሰብኩ። ለምን ያገኘችውንም በቀ ሰው የሚሆን አይጥ እዛ መድፋት ነው። ስለዚህ አዩ ባያቸው በጣም አሪፍ ስም ማለት ነው። ወይ ደግሞ ባያቸው በረኪና አሪፍ ስም ይሆናል ብዬ አሪፍ ስም ይወጣዋል ብዬ አስባለሁ። እና ለማንኛውም ለምን እንደዚህ እንዳልኩኝ አያያችሁም ትኖራላችሁ፣ ያላያችሁም ካላችሁ እስኪ ትንሽ አብረን ቪዲዮውን እንየው፣ የማወራውም እንዲገባችሁ ማለት ነው። ወለጋዋ ልጅ ያልኩሽ ጓደኛ ማለት ወልዳ ነበረ። እሷ ለመጠየቀው ይሄዳለዋል ሄድ ምናምን እያልኩ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 እሷን ፈልጉ ከሚያገኛት አንቺ ደግሞ፣ ልክ እኔ ሠኢድ፣ አንተ እንደፈለካት እኔም እኮ እየፈለኳት ነበረ። አንተ እንደምትፈልጋት እኔም እየፈለኳት ነበር። እኔም ከአንተ እኩል እየተንከራተትኩልህ ነበረ። ይሄንን ግን ሚስጥር አድርጌ ይዤብህ ነው። ይሁና፣ ሱመያ እንዳገኘሻት፣ አድርገሽ አንቺ ብዙ እንደለፋሽ አድርገሽ ለሠኢድ ይሄው ሱመያንም ልጆችህንም አግኝቼ እልሃለሁ የኔ ውድ ባል ስትይ ነበር። አንቺ ግን የሱ ደስታ ያስደስተኛል። የሱ ደስታ ነው የሚወደውን እወዳለሁ። ገመቹ ሰነ ገመቺ ሳ ዋን ሰይዱን ጃለቱን እንጃለ ዳፍ ይጨ ያስደስተኛል። የሱ እንትን ያስደስተኛል። ግን ደሞ እንደዚህ እንዳሰቃየቹ ተሰቃይሷ። ሷ መሰቃየት አለባት። ማግኘት የለባትም። አይገባሽም። ለምን እንደዚህ ዛለ ጥያቄ የምትጠይቂ ደት ለሰይድ እንዳል አልደወልሽም ማለት ይዘሽ፣ እንዳትደውይለት ብትደውይለት፣ ትገልሻለሁ። ቀጥ ወደ ቤትሽ በአንቺ ብሶ ነው ጭራሽ እንደዚህ የምትይ ስንት ዋጋ ከፍዬ እንደመጣው ብታይ። ይሄን ባላልሽ የነበረ ዋጋ፣ ዋጋ፣ ዋጋ አዩ። እኔ ለአንቺ አዝኝ ስለምወድሽ ነው እንጂ እኔ ኮካ አንድ አንድ ደውዬ ለሰይድ፣ ሰይድ እዚህ ጋ ነህ እና ብለው ይመጣል። ምን እንደሚያደርግ ታውቂያለሽ? እንደው ስቦ ሳስቦማ እኔ ራሱ ሲሳርጎ የሚያገበኝ ይመስለኛል ሳይ

ብቻት አመታቱ አመታቱ ወለይ ወለይ ወለይ አጣፋች ማለት ነው። ወያዩ ወያዩ ወያዩ እኔ ግን አሁን አሁን ማለት ነው እያሳዘነችኛለች። አዩናት የመጡት ሴቶች ሁሉ ሠኢድ እኮ እንዲ ብንለው ነው ያገባናል ነው ሠኢድ ያገባናል ነው ሠኢድ ያገባናል ነው። እኔ በደህና ጊዜ ተገላገልኩ ያለው ግን አሳዘነችኝ። አሁንም እቺ እኔ ማግባየው እኮ ያገባኛል አለች። ስለዚህ ያው እንግዲህ ዝም አዩ። እውነት ለመናገር ከሆነ ማለት ጓደኞች ከሆነ አድርጊያት እንደው ዝም ብላ ከመሬት ተናስታ አግባይ ብለው ያገባኛል አትልም። ሰው መጀመሪያ እንግዲህ የሆነ የሆነ ነገር ከሌለው ከመሬት ተነስቶ እንትን አይልም። ይህኔ እነሱ ፍራንክ ሲያደርጉ አመልጧት ነው እንጂ በይ ብሏት ላይሆን ይችላል። ለማንኛውም ግን ማለት ነው እውነት አዩ፣ ጎበዝ ነው። እቺ ገባተ ነው ባልተፈጠርሻት። ቶሎ ተወያሪያንቱ ምን ይሰራሽ ነው? እቺን በግ እያባረርኳ ነው አሰላሙ አሌይኩም ወረህመቱላሂ በረካቱ ውድና የተከበራችሁ ቤተሰቦቻችን፣ ሰላም ሰላም ብያለው ብያላችሁ፣ በሰላማችሁ ብዝት ይበል እያልን ዛሬ ከማን ጋር ነው የመጣነው? እስኪ ሰላም ብያቸው ሰላም፣ ሰላም፣ እንዴት ናችሁ? ሰላም ይብዛላችሁ። ቤዛ ነኝ፣ ቤዛ ትባላለች። እንግዲህ የነ አዩም ጓደኛ ነች። ብዙ ጊዜ ላይ አላያችዋትም እና ዛሬ በምንድን የመጣነው? ዛሬ ዛ እኔና ቤዛ ሆነን አዩን ልንፈተናት ነው። በብዛት እሷ ወደ አዲስ አበባ ስለምትኖር ቤዛ ስለምትንቀሳቀስ በቃ ትክክለኛው ለዚህ ፈተና የምትሆነው እሷ ነች ብዬ ከቤዛ ጋር ተገኝተናል ማለት ነው። እሱም ምንድን ነው ካላችሁ አዩን እንዴት ነው የምንፈትናት። ቤዛ አዩ ደውላ ጠርሳታለች። እንደዚህ አይነት ቦታ ላይ ሰፈራችሁ ውስጥ ብላት አሁን እዚሁ አዳማ ውስጥ ያለ ነው። እኔና ቤዛ ማለት ነው። እና አዩንም ጠርሳታለች አስቸኳይ ጉዳይ ነው። በጠዋቱ እንቅልፏን እንደተነሳችው አሁን ጠዋት ነው። ገና በጠዋቱ ወጣይ ማለት ነው። ስለዚህ ዛሬ አዩን ምን ማለት ነው የምንፈልገው፣ እኔና ቤዛ ተስማምተን ምን ፈተናት፣ ፈተና ስለ ሱመያ ነው። ለምሳሌ እኔ ሱመያን እየፈለኳት እንደሆነ በጣም እየለፋው፣ ልጆቼንም ሱመያንም እየፈለኩኝ እንደሆነ እሷም ታውቃለች። እሷን ትቻት፣ ከሀገር ሀገር እየዞርኩኝ ሳልተኛ ሳላድርምን፣ ሳልበላ ሳልጠጣ እየዞርኩ እየፈለግኳት እንደሆነ አዩም ድካሜን ታቋለች፣ ልፋቴን ለምን ደምለፋ ታውቃለች። ስለዚህ ምንድን ነው ያሰብኩት የሱመ እኔ ሱመያ ያለችበትን አዩ ድንገት ብታያት መንገድ ላይ እንኳን ብታያት ወይ ሱመያን ብታገኛት የሆነ ቤት ውስጥ አዩ፣ እኔና ሱመያ እንድንገናኝ ትፈልጋለች ወይስ አትፈልግም የሚለውን በአካል እንደዚህ በአፍ ምናምን ብጠይቃት መልሷን አላውቀውም ምን እንደሆነ። ምናልባት ወይ እንደሚፈልግ ሰው ልትሆን ትችላለች። እና አሁን ምንድን ነው ያሰብኩት አዩ፣ እኔ ሱመያ እንዳገኛት ትፈልጋለች ወይስ አትፈልጋትም የሚለውን ቤዛ ትጠራትና ካሜራው እንደተደበቀ ሆኖ ራቅ ብላ ታውራታለች። ምን መሰለሽ ያሰብኩት ትላታለች። ትላንት አዲስ አበባ አድሬ እዛው ነበርኩኝ። ስለዚህ ከዛ በጠዋቱ ነው ሮጭ የመጣሁት፣ ምክንያቱም ቤዛ ላይ አዩ ትላታለች ከጠራቻ በኋላ አዩ፣ እንዴት ነው የሱመያ እና የሠኢድ መገናኘት ያስደስተሻል ወይ ምን ታስብ ያለሽ ሁለቱ ቢገናኙ ምናምን የሚለውን ጥያቄ ጠይቃትና በደንብ አድርገሽ ከጠየቅሻት በኋላ አዎ ፈልጋለና ልትችላለች ወይም አልፈልግም ትችላለች። ልጆቹን ቢያገኝ ሠኢድ ያስ ደስ ወይ ከሀገር ሀገር እየዞረ ነው ለነሱ ብሎ እየለፋ ነው። ምን ይመስልሻል? ቢገናኙ ሁለቱ ምናምን ትያትና መልሷን ከሰማሽ በኋላ ምን ትላታለች? እንግዲህ ጓደኛ ቤት ትላንትና ሄጄ እዛ ድንገት ሱመያ ቤት ተከራይታ አዲስ አበባ ውስጥ ያለችበትን ቤት ስላወቅኩት፣ ስለዚህ ለሠኢድ ደውለሽ ትጠሪዋለሽ ከዛ አንቺ ሶስት ጁና ሰይድ አንቺን እንዲያምንሽ ወስደሽ ሰይድን ሰርፕራይዝ ታደርጋለሽ። ሱመያ እና ልጆችሽ እንዳሉ ትነግሪያለሽ። ምን ይወስድሻል ብለሽ ነው ጠይቂያት ማለት ነው። ስለዚህ አሁን አዩ ቶሎ መታ እዚህ ጋር ሳታየን ከአዩ ጋራ ስትመጣ እና አዩ ዛሬ እኔን ጠርታኝ ሰርፕራይዝ ታደርገኝ ከልጆቹ ልታገናኘኝ አስባ ደውላልኝ እሺ ብላ መጣ ከሆነ ለአዩ ሀይለኝ ያ ሰርፕራይዝ አለኝ ውድ የሆነ ጊፍት አለኝ ማለት ነው። እና እስከ መጨረሻው ከእኛ ጋር ቆዩ አያዩ ባያቸው ጊፍት አመለጠሽ። ይሄኔ ወይ መኪና ይሆናል ወይ ወርቅ ይሆናል ወይ አይፎን ሊሆን ይችል ነበረ። አመለጠሽ ግን ማለት ነው። ለማንኛውም ግን ማለት ነው እንደዚህ አሪፍ ነው። ከሚስት ጋር ስትቀመጥ እርፍ ብለት እኔንም ሳትፈልገኝ ስትቀመጥ እንደዚህ ቆንጆ ነው። ግን ያው ለሳይድ ምንድነው የማልፈልገው እዚህ ጋር አንተ እኔን እሷ እሺ አምጣቸው። ምን እንዴት አድርጋ እንድትቀበል ይፈልገን? እውነቴ ነው። ማንኛውም ሚስት ሁለተኛም ትሁን የመጀመሪያም ትሁን ዙሮ በቃ ሁለተኛ ሁለተኛ ነኝ የመጀመሪያ ራሱ ሚስት አለኝ ሚስት አለኝ እኔ ልጅና ሚስት አለኝ፣ ሁለተኛ ትሆኛለሽ ራሱ ብሏት፣ እሺ ብትለው በጣም አላህን የሚፈሩ ካልሆነ በስተቀር ከገባች በኋላ የመጀመሪያ ሚስቱን እንዴት አድርጋ እንደምታፋታ ነው የምታስበው። የመጀመሪያ ሚስቱን ተቀብላ አትኖርም። እኔ ወንዶች፣ እኔ ሁለት እና ሶስት ሚስት ያላችሁ እንዴት እንደምታስቡ ራሱ እኔ ማለት በእናንተ ጭንቅላት ውስጥ አንድ ቀን ባድር ደስ ይለኛል። እንዴት አድርጋችሁ አእምሯችሁ ውስጥ ሚስቶቻችን፣ እናንተ እኔ የወደድኩትን እሷ ትውደድልኝ በቃ እንዴት አድርጋችሁ እንደምታስቡ ትምንጃ ያላቀ ይህ ከሰው አይምሮ እራሱ የሚገባ ነገር እኮ አይደለም። እንደ ትክክለኛ እንደ ሰው ካሰብ ነው፣ እንዴት ነው አንድ ሴት ጣውንቷን የባሏን ሚስት ልትወዳት እና ልትቀበላት? ወይ እንዳንድ ጓደኛ ሊሆን ይችላል ወይም ምናምን ምናልባት አይኖርም ማለት አይደለም፣ ይኖራል። እንደ ጓደኛ ተስማምተው ሊኖሩ ይችላል፣ የሆዳቸውን በሆዳቸው አድርገው ማለት ነው፣ ለሰው ሊኖሩ ወይ ደግሞ የእውነትም ሊኖር ይችላል አላህን የሚፈሩ በቃል አቅም ብቻ ሊኖር ይችላል። ግን ሁሉም ሰው ነው ማለት ደግሞ በጣም ይከብዳል። በዛ ላይ ደግሞ እንዳዩ አይነት ሴት እንኳን አዩ እብዷ ትቅርና እኔ እኔ አሁን አዩ ብጠፋ ባያት እኔ እና ሳይድ አንድ ላይ ብንኖር እና አዩ ብትጠፋ ባያት ላልናገር እችላለሁ። ለምንናገራለሁ? ትጥፋ ብዬ ነው ቁጭ የምለው እንዴ። እንደውም አሪፍ ነው ነው ምለው። ስለዚህ አዩ ያደረገችው ነገር ትክክል ነው ብዬ ነው ማስበው። ልጅቷ ሄዳ እኔን ከመፈለግ ሱመያ አለች ከማለቷን ብሶ እንደውም እኮ እኔ ብነግረው ሳይድ ስላገኘውለት ሊያገባኝ ሁሉ ይችላል። ስለዚህ ምንድን ነው ስለዚህ ሳይድ ማለት ነው ለሴቶቹ ሱመያ ያለችበትን ከነገራችሁኝ አገባችኋለሁ። ሳይድ ያደርገዋል አያደርግም አይባልም፣ በቃ ማለቱ እንደማይቀር እርግጠኛ ነኝ። አገባችኋለሁ ሱመያ ያለችበትን ንገሩ ብሏቸው ሊሆን ይችላል። እንደው እኔም ፍርፍር ትላለ እንጂ እንደው አታገኘኝ እንደው ደስ የሚለው ነገር አታገኘኝም እንጂ እና ልጆቹ ራሱ ካፋቸው የሚጠቀሙት ነገር በጣም ነው እንትን ይላል። አይ ስለዚህ አዩ ትክክለኛ መንስ ነው በቃ እንዲህ ስትላት እሷ ሱመያን ማግኘት አልፈልግም አንቺም ሂጂ ብላ ቅጥቅጥ አድርገቻት። እኔ አዩዋ ለኔ እንትን ነው እኔ በኔ ላይ በጣም ንዴት አላት። ብታገኘኝ ሁላ እንደዚህ አድጋ ምት ቦጫጭራይ ምናም ሲፈጠር ከኔ ውጭ ያልመታችሁ ሰዋል። እንዴት እኔ ብቻ እኮ ነው የቀረሁት። እንደው ብታገኘኝ ቡጭጭጭ የምታርገኝ ሁላ አይመስለኝ ከንዴት የተነሳ ማለት ነው። ግን እንደው መናደድ ያለብኝ እኔ ነኝ እንጂ እሷ አይደለችም። ለምን እሷ ስለሆነች ሁለተኛ የመጀመሪያ እንደሆነ እንደመሆነ የልጆች አባት እንደመሆኑ መናደድ ያለብኝ እኔ ነኝ። ግን ተየተገላብጥ ተገለባብጣ ተገልብጣ አዩባያቸው እኔ ጋር ነው የምትናደደው፣ በእኔ ላይ ነው የምትናደደው። ስለዚህ እውነት ለመናገር ከሆነ አላ ብርታቱን ይስጥሽ ማለት ልጅ ነው። እኔ በደህና ጊዜ ባንቺ ምክንያት ባንቺ ሰበብ ተገላግያለሁ። ያው እኔ ለፈን ያክል ነው እዚጋ መጥቼ እንትን የምሰራው እንጂ። እኔ ሳይድ አንድ አገባ ሁለት አገባ፣ ሴቶቹን አግቡኝ ያላቸው ሴቶች እየተቀጠሉ ሳይድን አግባኝ አሉት። እኔ አያገባኝም ማለት ነው። እና ለማንኛውም ግን ለአንቺም ልብ ይስጥሽ። ውለድ እውነት ውለጅ። እኔ የትነት ምክር እንደዚህ የምትሆኝለት ከሆነ እንደዚህ የምትወጁ ከሆነ እንደዚህ በቃ የመጣውን ሁሉ ሰው እንትን ከምትይው ውለጅ። ምናልባት እኮ ሲወልድ እሱም ይረጋጋል፣ አንቺም ልብሽ ይረጋጋል። እውነት ነው፣ ልጅን የመሰለ ነገር በዚቻ ዱኒያ ላይ የለም። በቃ አላህ የሚሰጠን ስጦታ ለየት ያለ ስጦታ ነው እና ልዩ ለጅ የትነት ነው። እንደ ጣውንት ምናምን እኔ አሁን መክረሽ የትነት ነው። ስለዚህ አይዞሽ ሳይድን ለአንቺ ትችል ትሻለሽ። እኔ በቃ ተጠቃሚ በት እንደፈለግሽ እንደዚህ ፍሪጅ ውስጥ ቁጭ እያረግሽ ከፈለግሽ ቀስ እያረግሽ ስሪ፣ ለአመት ለሁለት አመት እንዲበቃሽ አርገሽ ማለት ነው። ለማንኛውም ማለት እንግዲህ የዛሬ ቪዲዮ ይህንን ይመስላል። እኔ ግን ማለት ነው እዚህ ቪዲዮ ላይ በጣም ያሳቀኝ ነገር ምንድን ነው፣ ልጅቷ በቃ ደግሞ ዱላ ዘ ሳይድ ምን እያደረግሽ ነው ሲላል፣ እችን በግያ አባረርኩ ነው ማለት ሳያት ማለት ነው አንዳንዴ አዩ በጣም የዋህ ነገር ትመስለኛል። ዝም ብላችሁ በጣም የሆነ የዋህ ነገር ትመስላችሁ፣ የሆነ የዋህ ነገር ትመስላለች፣ ግን ቀውስ ናት። ቀውስ ናት እንጂ የዋህ ነገር ትመስላለች። በቃ ስታውቅ፣ በቃ ማለት ይሄ ማገናዘብ፣ አዝሮ ማሰብ ምናምን ያለ ነገር አዝሮ ማሰብ የሚባል ነገር የለም። ምናልባት ፕራንክ ነው ብላ ይሄ መከራከር፣ ምናልባት ድንገት ቢሆንስ? አሁን እሷ ዩቱበር ናት፣ የራሷ ዩቱብ አላት። ሳይድ ዩቱብ ላይ ያሰራታል እኔ ሪያክሽን ሰራበታለሁ። ወጥቼ እስካሁን ድረስ ያነቃች ናት ማለት እኔ አሁን የሆነ ሰው መጥቶ መንገድ ላይ እንደስቷ የሆነ ነገር ቢሉኝ አይደለም እምጄን ላነሳ፣ መጥፎ ቃል አልናገርም። ቢያዝ ሊሆን ይችላል የሚለውን ነገር ከአይምሮ ያስገባሉ። ምናልባት ካሜራ ሊኖር ቢችልስ ወይ ደግሞ እኔ የምለውን እኔ የምናገረው ለመታዘብ ቢሆንስ? በጣም ምንትን የምለው እውነት ለመናገር እዚህ ራሱ አሁን ስኖር ማለት ነው አብሬያቸው የምኖራቸው ሰዎች የሆነ ነገር ሲተሉ አላምንላቸው አይ ይትበር ነገር ነው የሚሉ ማለት ነው። አንቺ እውነታቸውን ነው። በቃ በቃ እንደ የሆነ ነገር ሲሉኝ በቃ ድርቅ ነው ባሽ የምራችሁ ነው ምናምን እንላለን። ወይ ደግሞ እንደ እናንተ እየቀረጻችሁ ነው ምናምን ማለት አይቀርም ማለት ነው። እንኳን ይቅርና ይትበር የሆነ ሰውማ የማይታሰብ ነው እና እሷ ምንድነው አሁን ባሏ ይትበር ሆኖ እሷ ይትበር ሆና በቃ አዝሮ አዝሮ አታስብ። የሆነ ሰው መጥቶ ይበላት የሆነ ነገር ይበላት እኔ ለነገሩ እኮ ማለት ልጅቷ በጣም ጠሽ መሆኗን የምታውቁት ማለት ነው። ከዛች ያችኛዋ ጓደኛ ምላሳ ጣጣ ማለት ነው የሽን ውስጥ እሷ የእሷ ልጅ ምንም አያዝልኝም። እሷ እየመጣች ነው የሆነ ነገር ልት ላይ ነው ብላ ራሷ በራሷ እጅ እንግዲህ አያንቱ ካሜራ አስቀምጣ ስታወራት ምናምን እያወራቻት እንደ ቀልድ እያደረገች የሆነ ነገር ቦግ ስልባት እዛ ቅጥቅጥ አደረገቻት ልጅቷ። ሰው ራሱ አስቀምጦ እንትን ይላል። እኔማ እኔማ ማለት ነው ሰይድ ራሱ ወይ ሸሄም ይዞት ወይ ደብሮት አለቀቀውም እንጂ ሰይድ ራሱ አትለቀውም እንጂ አይኔ ሰይድንም ቅጥቅጥ አርጋዋለች። ወይ እኔ ቀርጾ አትለቀቆም ብሎ ሰው ምን ይለኛል ብሎ አስቀምጦባት ነው፣ ወይ ደግሞ ያለ ካሜራ ቀጥቅጠዋለች። ቀጥዋለች እንዴ ማለት ምንም ያስተረፈችው ሰው የለም እኮ እንዶ ሰይድ እንዶ በቀበቶ ገፋፍቸ ግምት ይነሳቻው የሆነ ነገር ማሳታረባ አልቀረም። ለማንኛውም አዩ ባያቸው ይመችሽ፣ ቀጥቅጫቸው እያልሽ ማለት ነው። እኔን እንግዲህ ከአንቺ ራቅ ያረገኛላ፣ እያመሰገንኩኝ ቁጭ ብዬ በሩቁ ሪያክሽን እንሰራለሁ። ይሄን እንግዲህ አንቺ ባያቸው፣ እኔ ግን ሪአክሽን እንሰራለሁ፣ ከቤተሰቦች ጋር እንወያይበታለን። አንቺን ጉዳይ ማለት ነው። በስ ወቅት እና ለማንኛውም የዛሬ ቪዲዮ የሚል ይመስላል። ወዳችኋለሁ፣ አከብራችኋለሁ በእያላችሁበት የዓለም ዳርቻ አላህ ይጠብቃችሁ፣ ሰላማችሁን ያብዛው እያሉኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።